ስጥልን ልን የተከበራችሁና የተወደዳችሁ የኢትዮ ክረንት ቤተሰቦቻችን እንደምናላችሁ የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሙስና ክስ ተቋርጦ ምሕረት እንዲደረግላቸው ጠየቁ። በዚህም በሰፊው በዝርዝር የምንመጣበት ይሆናል። ቤት ሀገር የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገሪቱ የውስጥ ጉዳይ ሚኒስተር ተናግረዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሁን ወደ ዝርዝር ዜናዎች እንገባለን። አብራችሁን ቆዩ። የኬንያ የሀገር ውስጥ ጉዳይ ሚኒስተር ረቡ ሰኔ 18 2017 ዓ ም በመላው ሀገሪቱ የተካሄደው ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና መንግስት ለውጥ ለማድረግ የተደረገ ይህ መንግስታዊ ሙከራ ነው ያለው። ሚኒስትሩ ቢያንስ አስር ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉን አስተባብለው ኪንቹቡባ ሙኮርበን የጸጥታ ተቋማት ከፍተኛ የውነት ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደው የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ መስግነዋል። ረቡዕ ዕለት በተካሄደው ተቃውሞ በተደረጉት አስር ሰዎች በተጨማሪም 300 የፖሊስ አባላት ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄዱ ጥቃቶች እና ዘረፋዎች፣ ወሲብ ጥቃቶች እንዲሁም የተፈጸመበት ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስትሩ ቁልፍ የመንግስት ተቋማትና ቢሮዎች በተቃውሞ ኢላማ መደረጋቸው የገለጹት ሚኒስትሩ ዘጠኝ ፖሊስ ጣቢያ ላይ ጥቃት መፈጸሙን ከዚያ ውስጥ አምስቱ ሰብሮ በመግባት አምስት የጦር መሳሪያ ተሰርቀዋል ብለዋል። ከዚህም በተጨማሪም ንብረትናታቸው የፖሊስ የመንግስትና ሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸውን ሚኒስትሩ ገልጸው ሙርኬማ ባክለውም በተቃውሞ ትክክል የደረሰው ጉዳትና የጥቃት ሁኔታ ለማወቅ ምርመራ እየተካሄደ ነው ብለዋል። አለም አቀፋዊ ሰብዓዊ መብት ተሟጋይ ድርጅት አምነስቲ ኢንተርናሽናል በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጹ ሲሆን ሁሉም የተገደሉ በጥይት ተመተው ነው ብለዋል። ከተገደሉ መካከል በሙክሬ ነዋሪ የነበረው የ19 ዓመት ዴቪድ ዊንግ ይገኙበታል። የወጣቱ እናት ለቢቢሲ እንደገለጹ ከሆነ ዴቪድ የተገደለው በተቃውሞ ተሳትፎ ሳይሆን ታናሽ ወንድሙ ከትምህርት ቤት ለማምጣት በሄደበት ነው ብለዋል። ሪቻል ኑምቤራ ዊንጌራ ልጁ ጭንቅላቱ በጥይት ተመቶ መሞቱን በእንባ ተሞልተው ገልጸዋል። ስቃይ ውስጥ ነው ያለው ብላለች። ዴቪድ መካኒክ ለመሆን ወደ ኮሌጅ ለመግባት ተስፋ አድርጎ ነበር። መጀመሪያ ልጄ ነው፣ ረዳቴም ነበር። ውሃ መቅዳት አሊያም የሆን ነገር ስፈልግ የምልከው እሱን ነበር። ሱካር ድንች እየሸጥኩ ነው የምተዳደረው፣ ያያስኩትን ሲያልቅብኝ የምልከው እሱን ነበር ብለዋል ሌለኛው የ17 ዓመት ታዳጊ ተማሪ ዲኒስ ጁግኔም ከመዲናዋ ናይሮቢ በሰሜን ምዕራብ 170 ኪሎ ሜትር ርቀት የምትርቀው ሞሌ ውስጥ ተተኩሶበት ተገድሏል። የታዳጊው እናት ጄስታንጋቶሊን በተቃውሞ ውስጥ ሆኖ ይሁንሉ ተባራሪ ጥይት መቷያ አላውቅም፣ ነገር ግን በጥይት መመታቱን፣ መውደቁን፣ እዚያው መሞቱን ሰምቻለሁ ብለዋል። ልጄ ገና ህፃን ነበር። የሁለተኛ ደረጃ ትምህርት ቤቱን የመጨረሻ ዓመት ተማሪ ነበር። ህልሞች ነበሩት። እኔም በእሱ ላይ ተስፋ ነበር። የሆስፒታል እጃ አስክሬኑን ለማየት አቅም የለኝም ብለዋል። ተቃውሞ የተካሄደው ባለፉት ዓመታት የተካሄደውን ጸረ መንግስት ተቃውሞ አንደኛ ዓመት በማሰብ ነበር። ለዚሁም ሮብ ዕለት በሺ የሚቆጠሩ ሰዎች ፕሬዚዳንት ዊሊያም ሩቶ መንግስት ላይ ያላቸውን ቁጣ ለመግለጽና የፖሊስ ጭካኔ እንዲያከትም ለመጠየቅ በአደባባይ ወጥተዋል። በርካታ ተቃውሞችን ሩቶ ስልጣን ሊለቅ ይገባል ሲሉ ድምጻቸውን ያሰሙ ሲሆን የሰላማዊ ተቃውሞ ምልክት የሆነው የዛፍ ስንጣፊ በመያዝ በአገዛዙ ላይ ያላቸውን ተቃውሞ አሳይተዋል። የተቃውሞ በቴሌቪዥንና በሬዲዮ በቀጥታ እንዳይሰራጭ አግዶ የነበረ ሲሆን በናይሮቢ ከፍተኛ ፍርድ ቤት ውሳኔ መቀልበሱን እገዳው ተነስቷል። የመብት ተቆርቋሪ ቡድኖች ፖሊስና መንግስት የወሰዱትን እርምጃ አውግዟል። በኬንያ የህግ ማህበረሰብ የጸጥታ ኃይሎች ያሳዩት አላስፈላጊ እብሪትና ጭካኔ ነበር ሲልም ይህም አላስፈላጊ ህይወት መጥፋት መርቷል ብሏል። የሰብአዊ መብት ተሟጋቾች ቡድን ረቡዕ ዕለት ሶስት የፖሊስ መኮንኖች መጎዳታቸውን ገልጿል። ትራምፕ የጠቅላይ ሚኒስተር ቤንጃሚን ኔታንያሁ የሙስና ክስ ተቋርጦ ምህረት እንዲደረግላቸው ጠየቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሙስና የተከሰሱ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ አቀረቡ። እስራኤል ከኢራን ጋር በነበረ ግጭት ሀገራቸውን ጣልቃ በመግባት እንዳዳነቻቸው ገልጻ አሁንም ደግሞ ኔታንያሁን እናድን ሲሉ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ አስፍረዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጉቦ በማጭበርበርና እምነት በመጣት የተመሰረተባቸው ክስ የፍርድ ሂደት አምስት ዓመት አስቆጥሯል። ጠቅላይ ሚኒስተሩ የቀረበባቸውን ክስ አስተባብለዋል። ኔታንያሁ በበኩላቸው ትራምፕ ለእኔ ላደረገልኝ ድጋፍ እንዲሁም ለእስራኤል ላደረግከው ታላቅ እገዛ መሰግናለሁ ሲሉ የምስጋና መልእክታቸውን አስተላልፈዋል። የእስራኤል ዋና ተቃዋሚ መሪ የያር ላፒዲ ትራምፕ በመተቸት በነጻ ሀገር ህጋዊ ሂደት ውስጥ ጣልቃ መግባት የለባቸውም በሚል ምላሽ ሰጥተዋል። ትራምፕ ይህን ጥሪ ያቀረቡት 12 ቀናን ያስቆጠረ የእስራኤልና የኢራን ግጭት ተኩስ አቁም ስምምነት እስራኤል ጥሳት ጥቃት ፈጽማለች ሲሉ ቁጣ ከሰነዘሩ ከቀናት በኋላ ነበር። ኔታንያሁ ትራምፕ የኢራን የኒውክለር ይዞታዎች በቦምብ ለመምታት ያሳለፉ ውሳኔ ቆራጥ እርምጃ በሚል ቃል ውስጥ ባለፈው እሁድ በተደጋጋሚ የሚያወደሱት ትራምፕ የረጅም ጊዜ አጋራች ለእስራኤል ብዙ የሰሩ ጀግና እንዲሁም ተዋጊ በሚ ሚሉ ቃላት ማህበራዊ ሚዲያ ሞካሽተዋቸዋል። ኔታንያሁ በመጪው ሰኞ ፍርድ ቤት እንደሚቀርቡ ተረድቻለሁ፣ ነገር ግን ያሉት ትራምፕ የፍርድ ሂደቱ በአስቸኳይ እንዲሰረዝ ወይም ምህረት ሊደረግላቸው እንደሚገባ አጽንኦት ሰጥተዋል። ቤንጃሚን ኔታንያሁ የፍርድ ሂደታቸው ከተጀመረ ጀምሮ በርካታ ጊዜ ፍርድ ቤት ቀርበዋል። የአሜሪካው መሪ በእስራኤላቻቸው ላይ የቀረበውን ክስ ሆን ተብሎ የሚፈጸም ማሳደድ በሚል ፈርጀው እንደ አይነቱ የፍትህ መዛባት ሊፈቅድ አይገባም ብለዋል። ትራምፕ ከኔ ጋር በስምምነት መስራት ከሚችሉ ከሱ የተሻለ ማንም የማውቀሶ የለም ብለዋል። ላቻቸው ኔታንያሁ የእስራኤል ጠቅላይ ሚኒስተር በምላሹ የጋራ ጠላቶቻችን ለማሸነፍ ታጋቾችን ነጻ ለማውጣት እንዲሁም ሰላም በቀጠናው ለማስፈን በጋራ መስራታችን እንቀጥላለን ብለዋል። ሆኖም ግን የተቃዋሚ የአየር ላፒድ ትራምፕ እየሞከሩ ያለው ጣልቃ ገብነት የተሰላ እርምጃ ሊሆን እንደሚችል ጠቁመዋል። ኔታንያሁ የታጋቾችን ስምምነት እንዲደርሱ ጫፍ ለማድረግ የጋዛ ጦርነት ለመቋጨት በምላሹ ትራምፕ ይህን ሽልማት ሊሰጡ ነው ሲሉ የአየር ላፒድ ያኔት የተሰኘው የእስራኤል ድረገ ተገልጿል። የኔታንያሁ ፍርድ የጋዛ ጦርነት ከተጀመረ በኋላ ቢቀጥል መዘግይቶች መከሰታቸውን አልቀረም። ኔታንያሁ በጋዛ ጦርነት ውስጥ እንዲራዘ የሚፈልጉት ምርጫ እንዲዘገይና የፍርድ ሂደቱን ከመጠናቀቅ ለማደናቀፍ እንደሆነ አንዳንድ አስተያየት ሰጪዎች ይናገራሉ። በመካከለኛው ምስራቅ አዲስ ነገር ተሰምቷል። ኢራን ጦርነት እንዲታቆም ከአሜሪካ የ30 ቢሊዮን ዶላር ጉርሻ ቀርቦላታል ተባለ። ኢራን ጦርነቱ እንዲታቆምና ወደ ድርድር እንድትመጣ አሜሪካ የ30 ቢሊዮን ዶላር ጉርሻና ማዕቀብ እንዲነሳላ ማድረጓን ሲኤንኤን ምንጮች ጠቅሶ ዘግቧል። ዘገባው እንደሚለው አሜሪካ ቴህራን ወደ ድርድር ጠረጴዛ ለመመለስ የተጠናከረ ሙከራ አድርጋለች። ላለፉ ሁለት ሳምንታት በኢራንና በእስራኤል ወታደራዊ ጥቃቶች እየተበራከቱ ባለበት ወቅት እንኳን ከመጋረጃ ጀርባ ከኢራናዊ መነጋገራቸው ምንጮች ነግረውኛል ሲል ሲኤንኤን በዘገባ አመላክቷል። የተኩስ አቁም ስምምነት ከተደረገ በኋላ እነሆ ውይይቶች ከዚህ ሳምንት ቀጥለዋል ብለዋል። ኢራን ወደ ድርድር ብትመለስ ዩራኒየም ማበልጸግ ላይ የማይወላወላ አቋም አሳይታለች ብሏል ዘገባው። ለኢራን የቀረበው የ30 ቢሊዮን ዶላር ጉርሻ በሲቪል የኒውክለር መርሃ ግብር አገልግሎት የሚውል መሆኑን የትራምፕ አስተዳደር ባለስልጣናና ሀሳቡን የሚያውቁት ምንጮች ለሲኤንኤን ተናግረዋል። እስራኤል ሌላ የተኩስ አቁም አፈረሰች። እስራኤል ዛሬ በደቡብ ሊባኖስ ድንገተኛ የቦምብ ጥቃት መሰንዘሯ ተዘግቧል። እስራኤል ጥቃቱ የፈጸመችው ከሊባኖስ ጋር የተገባውን የተኩስ አቁም ስምምነት በመጣስ ነው። ከዚህም በፊት የፈጸሙት ተኩስ አቁም አፈርሰዋል።